ዛሬ የምንመልሰው ለየት ያለ ጥያቄ ቀዝቃዛ የሚባለው ነገር ወይም ቅዝቃዜ የምንለው ነገር የምር አለ ወይ ነው። በሳይንሱ መልሱም የሆነው እንደምታስቡት አይደለም፣ የለም። ለምን እንደሆነ እንመለስበታለን። የምታዩት ኢትዮ አስትሮኖሚ ነው። ለምን ነው ቅዝቃዜ የለም የተባለ ምክንያት ነው። መጀመሪያ ዝም ብለን ራፍሊ ስናወረው ምን ያህል መቀዝቀዝ ይቻላል፣ ወደ ቅዝቃዜ ምን ያህል መውረድ ይቻላል እና ወደ ሙቀት ምን ያህል ከፍ ማለት ይቻላል። መቀዝቀዝ የመጨረሻ ቀዝቃዛ የሚባለው እና ከዛ በታች መውረድ የማይቻልበት ነጥብ አብሶሉት ዚሮ ይባል። ከኔጌቲቭ ማይነስ 273 ዲግሪ ሴንቲግሬድ በታች መውረድ አይቻል። ሙቀት ግን ስናየው በጣም ከፍ ማለት ይችላል። ቢሊየን ትሪሊዮን ሌቭሎች ላይ መድረስ ይችላል ማለት ነው። ስለዚህ ኖርማሊ ቅዝቃዜ ብለን እኛ ተርም የምንሰጠው ቀዘቀዘኝ የምንለው አሁንም ካለው አትሞስፌር አካባቢያችን ላይ ካለው ቅዝቃዜ የምንለው ነገር ምንድን ነው? እኛ ያለን ቦዲ ወይም የእኛም ይሁን ምንም አይነት ሙቀት ያለው ነገር ሙቀቱን ሲነጠቀም፣ ቀስ በቀስ ሙቀቱን ሲነጠቀም። ስለዚህ ፖይንቱ ምንድን ነው? መቶ ዲግሪ የሆነ ነገር 50 ዲግሪን በማስነቃት ከመቶ ወደ 50ው የተወሰነ ሙቀት ይተላለፋል ማለት ነው። ያ ሲተላለፍ ይቀንሳል አሁንም ቅዝቅተኛ ሙቀት ያለው ነገር በማስለካት ይቀንሳል። ፍሪጃቸው የሚሰራው ለምሳሌ እንደዛ ነው። ፍሪጁ ቅዝቃዜ አይደለም፣ ሳጥን ውስጥ ሳጥን ውስጥ ያለውን ሙቀት ኮምፕረሰሩ ከጀርባ ያለው በቲዩቡ በብረቱ ፍሪጅ ውስጥ እያለፈ ውስጡ ያለውን ሙቀት ነው ወደ ውጭ የሚያወጡ። ሙቀቱ በተነጠቀ በተነጠቀ ቁጥር እኛ ቅዝቃዜ የምንለው ማለት ነው። ስለዚህ ኖርማል የቅዝቃዜ የለም ብለን ምናወራበት ምክንያት ለምንድን ነው? የቅዝቃዜ ሊሚት አለው እንዳልኳችሁ ነጌቲቭ 273 ዲግሪ ሴንቲግሬድ ከደረስን በኋላ ከዛ በታች መቀዝቀዝ አይችልም ሙሉ አተሞች ሞለኪውላር ቫይብሬሽኖች በሙሉ ቀጥ ይላሉ ምንም ነገር መንቀሳቀስ ያቆማል ማለት ነው ከዛ በታች መረዳ አይቻልም ግን በሙቀት ደረጃ ካሰብ ነው ለምሳሌ ፀሐይ ሰርፌሷ 5000 ዲግሪ ሴንቲግሬድ ነው ኮሮናው ደግሞ አንድ ሚሊዮን ነው ቢግ ባንግ ላይ ደግሞ የነበረው ፊት በትሪሊዮኖች የሚቆጠር ስለዚህ ኔክስት ታይም ያው ቀዘቀዘኝ ስትሉ ሙቀቴን ተነጠኩ ማለት ትችላላችሁ ስለአዳመጣችሁ ያመሰግናለሁ